እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁ ልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ ተገናኘን። አዲሱ ዓመት እንዴት ተቀበላችሁት? እኛ ጋር በዓል በጣም አሪፍ ነበረ። የበዓል ጊዜ ያልተገናኘንም ከዛ ፊት ነው የጠፋሁት። ነገሪያችኋለሁ ወደ ኢትዮጵያ ሄጄ እንደነበረ እንግዲህ አብራችሁ ከኔ ጋር እየነበራችሁ ታውቃላችሁ። ያልነበራችሁ ደግሞ አሁን እየነገርኳችሁ ነው። ኢትዮጵያ ነበርኩኝ። ግን ሲሄድ ለትንሽ ቀን ነበር ያሰብኩትና ለረጅም ጊዜ እንደዚህ እጠፋለሁ ብዬ አላሰብኩም። የኢትዮጵያ በእርግጥ 17 ቀን ነው የቆየሁት። ግን ከዛ ከመጣ በኋላ ደግሞ አንዴ ቆይ ልጆች ትምህርት ቤት ይጀምሩና እንደ እነሱን ነገር ጨርሼ ከዛ ደግሞ ቆይ በአሉ ጨርስና ከዛ ደግሞ ሆነ ጉንፋን ነገር ሰነፍኩም መሰለኝ፣ አላቅም። ግን ሳላስበው ሁለት ወር ምናምን ነገር ሆነ፣ ኢትዮ ላይ ሳልመጣ ማለት ነው። እና ይሄ ነገር እንዴት ነው? ወይ ቻው ጠፋሁኝ አልመጣም ሳልል፣ ወይ እንደዚህ ዝም ብሎ ቅርጥ አይባልም ብዬ በጣም ሀሳብ ያዘኝ። ለማንኛውም ግን እናንተም ደግሞ በጣም ብዙዎቻችሁ በእውነት እግዚአብሔር ያክብርልኝ ጊዜ ይስጥልኝ የእውነት ያንን ነው በቃ ቤተሰቦቻችን ያስተማሩን አይደለም? ሰው ሲጠፋ የት ነህ እንዴት ነው ይጠይቃል አይደለ? ብዙዎቻችሁ ጠይቃችሁኛል፣ ምነው ጠፋሽ ምልዬ በሰላም ነው ወይ ልጆቹ ምን ሆኑ፣ በጣም ዲቴል ወደ ቤተሰብ የራሱ አስባችሁ ይጠይቃችሁኝ ሰዎች አላችሁ። እና ቤተሰብ ሰላም አይደለም ወይ ኢትዮጵያ ሄዳለሁ ብለሽ ነበር ያላችሁ ሰዎች አላችሁ። እና የእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይሄንን ባህላችን አያሳጣን እግዚአብሔር። በእውነት በጣም በጣም ሳንተዋወቅ በጣም የተዋወቅን ሰዎች አሉ። አብረን ቁጭ ብለን ካፌ ሳንጠጣ አብረን ቁጭ ብለን ሳናወራ፣ ግን እንደዚሁ በሶሻል ሚዲያ ተገናኝተን እንደ ዘመድ እንደ ራሳችሁ ሰው አርጋችሁ ስለምታስቡኝ እና ስጠፋ ስለምጠይቁኝ በጣም አመሰግናለሁ። የእውነት ሌሎቻችሁ ደግሞ ስጠፋ ያልጠርስታችሁ ለነበራችሁ፣ ኦፍኮርስ ሁሉም ሰው ለመቶ ምናምን ሺህ ሰው ወይም ደግሞ በዚህ ቻና ያላችሁ ሶስት ሰው ጠይቀኝ ማለት አይደለም። ስታስቡኝ ለነበራችሁ ወይም ደግሞ ላላሰባችሁኝም ይኸው መጥቻለሁ። አዲስ ለነበራችሁ ደግሞ ለመጣችሁ አሁን ለገባችሁ ሜላት እባላለሁ። እንግዲህ ሜሊስ ተስፋ ስቲቪ የሚባል ሌላ ቻናል ላይ ምግብ መሰራበት፣ ይህንን ደግሞ የተለያየ ነገር የምናወጋበት ቻናል ነው። አዲስ ቻናል ነው። ስለዚህ ሰብስክራይብ ያደርጋችሁ ይህንን ቻናል ተቀላቀሉ። ሌላው ደግሞ ከመቼውም በበለጠ የእናንተን እርዳታ እሻለው። ምክንያቱ ደግሞ ሁለት ወር ጠፍቼ ስለነበረ የዩቲዩብ አልጎሪዝም ይሄንን ቪዲዮ ለብዙ ሰው እንዲዳረስ አያደርገውም። በነገራችን ላይ ዩቲዩብ ውለታ አያውቅም። ከጠፋችሁ ጠፋችሁ፣ እስከሰራችሁ ድረስ ብቻ ነው። ለማንኛውም ግን እናንተ ላይክ እያደረጋችሁ፣ እንዲሁም አስተያየታችሁን እየጻፋችሁ እንድተባበሩኝ በጥሞና እና እጠይቃለሁኝ። እናንተ ላይክ ስታረጉትና ሴትት ትጽፉ ነው አልጎሪዝሙ ለብዙ ሰው እንዲደረስ የሚያደርገው ነው። ስለዚህ ላይክ ማድረጋችሁን እንዳትረሱ ደጋግሜ ነገርኳችሁ። እንግዲህ የመጨረሻ ቪዲዮ የለቀኩትኝ 2017 ነው። እኔ ካቆም በኋላ 2018 ገብቷል፣ መስቀል አልፏል፣ አባይ ተገንብቶ አልቋል። ስለ አባይ የእውነት በጣም ደስ ያለኝ እንኳን ደስ ያላችሁ ልልወዳለሁኝ። ምክንያቱም ለእኛ ለኢትዮጵያ ሕዝብ ትልቅ ብስራት ነው እና እንኳን ደስ ያለን እንኳን ደስ ያላችሁ ላለሁኝ እንዲሁም ደግሞ ቆይም እንኳን 2018 የሰላም የፍቅር አመት ሊሆንልን እመኛለውኝ። እንደ ሀገር ሰላማችን የምናገኝበት አመት ይሆንልን። ጤና አጣ ጤና የሚያገኝበት አመት ይሆንልን። የልባችን መሻት ደግሞ እግዚአብሔር አምላክ ያውቃልና፣ የልባችን መሻት እግዚአብሔር አምላክ ይስጠን እላለሁኝ። ሌላኛው ደግሞ ሀትሹ የነበረው እዚህ ሶሻል ሚዲያ ላይ ምንድን ነው የ57 ሚሊየን ብር ዘረፋ ነው። ታቃላችሁ እንግዲህ በመጣውበት አምስት ዓመት ውስጥ እኔ ስለ ግለሰብ ችግር አስቼ ያውራውበት ጊዜ የለም። ግን አንዳንድ ግለሰቦች የማህበረሰብ ችግር ሲሆኑ እንደዚች ልጅ ማለት ነው አ ሚሊዮን ብር እንደዘረፈችው ልጅ ማለት ነው። የእውነት በጣም ነው የሚያሳስበኝ፣ በጣም ነው የምናድደው። ምክንያቱም እንግዲህ ሁል ጊዜ ሶሻል ሚዲያ ከመጣ ጀምሮ ማለት ነው፣ በፊት እንኳን ብዙ አንሰማም፣ ምክንያቱም በአካባቢያችን በዙሪያችን ካልተሰው ችግር ካላጋጠመው የምንሰማበት አጋጣሚ በጣም ሬር ነው አደለ? ግን ይሄ ሶሻል ሚዲያ ከመጣ በኋላ በጣም ብዙ በተመሳሳይ ችግር ወይም ደግሞ በተመሳሳይ ሂደት ተጎጂ ሲሆን አይተናል ማለት ነው። አምኖ ብሩን ሰጥቶ ከዛ ሲካድ አይተናል። እና የእውነት እንዴት ከአንዱ አንዱ መማር እንዳቃተን አላቅም እንደ ማህበረሰብ። እኔ የዋነት ይሁን ሞኝነት ይሁን ምን ልል እንደምችል አላቅም። ግን የመጨረሻ በጣም መማር ያቃተን ነገር ይሄ እምነታችን ቅጥ ያጣ እምነት መሆኑ የእውነት በጣም አሳሳቢ ደረጃ ላይ ደርሷል። ምክንያቱም ይህን ምላችሁ እንደመሰላችሁ አንድ ሰው ሕይወቱን ሙሉ የሰራውን ገንዘብ አንስቶ ለሰው ውጭ ሀገር ይልከኛል ብሎ ሊሆን ይችላል። ወይም በሌላ በሌላ ማይነት ምክንያት ማለት ነው። የእሱ አሁን ልጅቷ የነበረው በህገወጥ መንገድ ወይም አላቅም እንዴት እንደሆነ ወደ ውጭ ሀገር ወስዳችኋለሁ በሚል ሰብ ነው አደለ? ገንዘብ ስትወስድ የነበረው ማለት ነው። ይህንን ነገር ተስማምተን ስንሰጥ ማለት ነው፣ ባይሆንስ ብለን እንዴት ማሰባቃተን የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም አንድ ሰው ፕላን ኤ ኖረዋል። ፕላን ኤ ካልተሳካ ፕላን ቢ ውል እቀ ማዘጋጀት አለበት አይደለ? ልክ እንደ ህይወት መርህ ማለት ነው። ስለዚህ ፕላን ቢ እንኳን እንደት አላዘጋጀንም። ምንም እንኳን ህገወጥ ቢሆንም ምንም እንኳን ውጭ ሀገር ልትወስደኝ በላችሁና አምስት መቶ ሺህ ብር ሰጥቻታለሁ ብለን መጻፍ ባንችልም፣ ነገር ግን የብድር ውል የሚባል ነገር አለ አይደለ? የብድር ውል ውልና ማስረጃ ሄደን ጽፈን ምስክሮች ባሉበት ብንስራጥ ገንዘቡን ወይም ብትሰጡ ኖሮ ዛሬ አትሊስት እንኳን ለዚህ እንደዚህ እንደዚህ ሰጥቻለሁ ብላችሁ አንቀጽ ጠቅሳችሁ የምትከሱበት አጋጣሚ ይኖራል። ይሄን እንግዲህ ስል ምን ህግ አለና የሚል ሰው አይጠፋም። ነገር ግን ሰው በደል ሲደርስበት የኢትዮጵያ ህዝብ ይፍረደኝ ህግ ይፍረደኝ ብሎ ወደ ሶሻል ሚዲያ ይዞ ጉዳዩን የሚመጣው ህግ አለ ብሎ በማሰብ ነው። ስለዚህ ይብዛም ይነስም ይሄንን ሀሳብ ነገሩን ከማረጉ በፊት ቢያረገውና በውልና ማስረጃ የተለያዩ አይነት ውሎች አሉ። በውል በስነ ስርአት ተዋውሎ ቢሰጣጡ የተሻለ ነው። ዛሬ እንግዲህ ስትገኝ ወይም ደግሞ ፖሊስም አሳዶ የሚይዝበት አጋጣሚ ይኖራል። ምክንያቱም ማስረጃ ስላላችሁ ማለት ነው። ይህንን ስል የዚህ ሁሉ ሰው ገንዘብ ወስዳ እሱ አሁንም ብትገኝ ማስረጃ ስለሌለ እንዲሁ በነጻ ትኖራለች ማለት አይደለም። ነገር ግን ነገሩን ቀላል ያደርገዋል። ምንደው በማስረጃ ሲሆን የተሻለ ይሆናል። እናንተም ለማትፈልጌ ነው። ያ ማለት ግን እናንተ ለማቆጨት አይደለም። ነገር ግን እንደ ማህበረሰብ መማር አለብን ብዬ አስባለሁ። እስከ ዛሬ እንግዲህ እንደ ነገር ኳሱ በሶሻል ሚዲያ በጣም ብዙ ጊዜ ነው ተበላሁኝ፣ አምኛው ሰጥቼው፣ አምኛ ሰጥቻት በዚህ ወቶ ምናምን በቤተሰብ መሀል በትዳር መሀል ብዙ የሚደረጉ መካካዶች አሉ እና ብዙ ነገር ሰምተናል። ከዛ ግን መማር አልቻልንም። እና በተለይ እንደዚህ ህገወጥ ምናምን ነገር ላይ ምንም አይነት በቃ ውል ያለው ምንም አይነት ነገር እኛ ሊያሳስር የሚችል ነገር ያለ አይመስለኝም። ቢቻል ባይኬድ ቆንጆ ነው። በህገወጥ መልኩ ግን ደግሞ አፍሪካ ውስጥ እየኖርን የእያንዳንዱ ሰው ቤት ችግር የተለየ ነው። የእያንዳንዱ ሰው ምክንያት አለው እና እንዲያታርግ እንዲያሁን በህገ ወጣት ሂድ በህገ ወጭ ሂጂ ብሎ መፍረድም ማለትም በጣም ከባድ ነው። ነገር ግን ምንም ይሁን ምንም የራሳችሁን ነገር የራሳችሁን ገንዘብ ስትሰጡ ከመጀመሪያው ጥንቃቄ ብታደርጉ ፕላንቢ ማዘጋት ማዘጋጀት ያን ያህል ከባድ ነው ወይ? ነገሮች ከመሆናቸው በፊት ቆም ብለን ብናስብ የተሻለ ነው ብዬ አስባለሁ። ሌላኛውና ሁለተኛው እንደ ማህበረሰብ እየጎዳን ያለው ብዬ የማስበው ነገር ሌብነትን ካታጎራይዝ ማድረጋችን ነው። ለምሳሌ እዚኛው ኬዝ ላይ ምን ሲባል ሰምቻለሁ መሰላችሁ? በጣም ቆንጆ እንጂ የልጅ ናት ምንም አትመስሉም፣ ሌባ ሲባል ሰምቻለሁ። ብታስጠላስ ሀብታም ነበር የምጠረጥሯት የሆቴል ነው የምነግራችሁ። ሰው ቆንጆ ከሆነ የሚሰርቅ አይመስልንም። ይሄ ደግሞ እኛ ሀብሻ ላይ ብቻ ነው ያየሁት። ሌላ ዜጋ ላይ እኔ አይቻልም እንደዚህ አይነት ነገር። ወይም ደግሞ አንዳንድ ሰው የገጽታ ግንባታ ካደረገ ላይ ከሀብታም ሀብታም ከተጫወተ ሀብታም ካላችሁ ወይም የተወሰነ ሳንቲም ከሰጣችሁ አይነት ነገር የሚሰርቅ አይመስላችሁም። አንዳንድ ሌቦች ሀብታምም ሆነው ሀብቱም የመጣው በሌብነት

ከዛ በኋላ ደብል ትሪፕል አድርገው ነው ከእናንተ ላይ የሚወስዱት፣ ገብቷቸዋል ወይም ደግሞ የእምነት ሰው የሆነ ቤተክርስቲያን የሚሄድ ሰው ብዙ በጣም እግዚአብሔር የሚያምን የሚመስሉ ሰዎች ወይም ደግሞ ወደ መስጊድ የሚሄዱ ሰዎች ምናምን ነገር የሚሰርቁ አይመስሉንም እና የሆነ ካታጎራይዝ አድርገን ሰው የእምነት ሰው ከሆነ እንደማይሰርቅ የሆነ ቆንጆ ከሆነ እንደማይሰርቅ ሀብታም ከሆነ እንደማይሰርቅ አድርገን የምናስበው ነገር በጣም እየጎዳን ነው። እንግዲህ እሷ እኮ ቆንጆ አትሰርቅም ብዬ ነው፣ እሱ እኮ የእምነት ሰው ነው፣ አልጠረጠርኩትም፣ እሱ እኮ ሀብታም ነው ከኔ ላይ አይፈልግም ብዬ ነው ከኔ ደኋ ላይ ምን ይወስዳል ብዬ ነው ብላችሁ እንደዚህ አይነት ተልካሻ ምክንያት የሰጣችሁ ቪክተም አትሁኑ። ሶስተኛ ኃላፊነት ስንወስድ እንዴት ነው የምንወስደው? ለምሳሌ ይበላችሁና፣ እኔ ስራዬ ቦታ የቢሮ ቁልፍ ቢሰጠኝና ስንጨርስ ቆልፈሽ አንቺ ውጭ ብባል አለቃ ያም ሆኗ አለ ቢሮና ምን ይሰጠኝና እኔ ቆልፈህ እንደወጣ ኦፍኮርስ ንብረት ይኖራል ቢሮ ውስጥ ምን ነገር እኔ ግን እሱም አምን መቻል አለብኝ ስለሰጠኝ ብቻ ቅብል ብዬ በቃ አለቃዬ አመነኝ ሁሉ ንብረት እኮ እያለ እኔ ያምነኛል ምናምን ብዬ ተደስቼ ሰው ቁልፍ ይዤ መሄድ መቻል የለብኝም። የሆነ ነገር ቢከሰት እኔ ስ አለቃዬን አምነዋለሁ ወይ የሚለውን ነገር ማሰብ መቻል አለብን። ምክንያቱም እሱ ያለው በንብረት ሊበልጥ ይችላል። በንብረት ኦኬ ሊኖረው ይችላል። ንብረት ያለው ማለት ግን እኔ ያልጠራጠረው ማለት አይደለም። መብት ላይ ስንመጣ ሁለታችንም በመብት እኩል ነን። ስለዚህ መብትና ግዴታችንን ማወቅ አለብንና መብታችንን ማስከበር ያለብን እኛ ነን። እና ነገሮች ከመፈጠራቸው በፊት ከመሆናቸው በፊት የኔ አለቃ ይሄ ቢሮ ቢዘረፍ የዚህ ቢሮ የሆነ ሰው ቢመጣና የሆን ነገር ቢያደርግ እኔ ናት ብሎ እንደማያስበኝ በምን እርግጠኛ ነኝ የሚለውን ነገር ማሰብ መቻል አለብኝ። ስለዚህ መብቴን ከማስከበር አንጻር የተለያየ ነገር አድርገን ልንጠይቅ እንችላለን ለምሳሌ የካሜራ መገጠም ካለበት ለምሳሌ ሌላ ሰው ጋር ቁልፍ አለመኖሩን ቼክ ማድረግ ምናምን ያንን ሁሉ ነገር ማሳወቅ መቻል አለባችሁ እንጂ ዝም ተብላችሁ አንድ ባለ ሀብት አምናህ አለው እንካድርግን እንድከኔን እቃ ምናምን ስትባሉ በቃ ታመንኩ ለዚህ ቃኮ በቃ ለዚህ ለውድ እቃ እኔ ታመንኩ ብላችሁ ዝም ብላችሁ ህይወታችሁን ማጦስ መክተት የለባችሁም ሁሉ ጊዜ ሀብታም ሆነ ማን ሆነ ብንደስሞ በቁስ ሊበልጡ ይችላሉ። በመብት ግን እኩልና መብታችሁን በምንኛውም አይነት ቁስ አትለውጡ። በቃ መብታችሁና ሀቃችሁን የምታስከብሩ አሀችሁ ናችሁና ያን ደግሞ ከመሆኑ በፊት ጠንቅቃችሁ ማሰብ መቻል አለባችሁ። ሰው እንደሚጠረጥራችሁ እንደምታስቡ ሁሉ እናንተ መጠርጠር መቻል አለባችሁ። ሰው እንደሚያምናችሁ ሁሉ እናንተም አምኗለሁ የሚለውን ነገር ማሰብ መቻል አለባችሁ። አራተኛና የመጨረሻ ሲባል ከሰማችሁ አላውቅም። ብዙ ጊዜ እንደ አባባል የሚባል ነገር አለ ሀበሻ አብሮ መብላት ነው እንጂ አብሮ መስራት አቅም ሲባል ሰማለሁ፣ ብዙ ጊዜ እኔ ደግሞ በጣም ያናደኛል። ደስ ሲባል የሚገርማችሁ፣ ምክንያቱም እኔም ሰርቼ አውቃለሁ፣ አሁንም በዙሪያ የሚሰሩ ሰዎች አውቃለሁኝና ድሮ ድሮ እናደድ ነበር። አሁን አሁን ግን ሳስበው አዎ፣ አብረን መስራት አንችልም። የእኔ እምነት ያ ነው። ለምን መሰላችሁም? ያ ደግሞ የሆነው በጣም ትረስታችን ስለበዛና ማመን ያለብንም ብቻ ሳይሆን ማመን የሌለብንን ጉዳዮች በአምነው አለው ስለምን ለሰው አሳልፈን ከዛ በኋላ ኮምፕሊኬትድ የሆኑ ችግሮች ይፈጠራሉ። ለምሳሌ ሊበላችሁና እኔ ከአንድ ሰው ጋር ስራ ብጀምር ማመን ያለብን ሰውየው እንደኔ ነው ወይ ቪዥኑ አላማውስ ምንድን ነው? ይሄ ስራ ምን ያህል ነው እንዲያደርግ የሚፈልገው ድሪሙ እንዴት ነው? ታርጌቱ ምንድን ነው? በእኔ ልክስ ኤፈርት የማድረግ ሀሳብ አለ ወይ ኤፈርት ስያደረገ ነው ወይ ምናምን እንደዚህ የሚለውን የሰውየውን በስራችን ላይ ያለውን አመለካከት ነው እንጂ በእኔ ፋንታ እንዲፈርምልኝ የኔ ማተብ እሱ ማተብ እንዲያደርግ ምናምን እየፈቀድኩለት አለ ማመን። የእኛ ግን ማመን እስከዛ ጥግ ድረስ ይላል መሰለኝ እንደ ህዝብ ሳየው በቃ በጣም ሰውን ካመንን በጣም የሌለ እናምናለንና እና ከዛ መሀል ደግሞ ገንዘብ መጥፎ አደለ። አንዱ ትንሽ ብልጥ ከሆነ ምንም ቀመር ሳይሰራ ማለት ነው እኛ ላይ አድቫንቴጅ ወደ መውሰድ ይሄዳል ማለት ነው። ስለዚህ ቢዝነሱ በተጠበቀው መልኩ ረና አረገም ከዛ በኋላ የመፍረስ እድሉ በጣም ሰፊ ይሆናል። በአምናዋለው በምናምን ሳይሆን የራሳችሁ እንኳን ከዝናችሁ እንኳን ቢሆን ለመወንድማችሁ አይሆንም። ሎጂክ በሆነ መልኩ ብትሰሩ ማለት መተማመን ያለባችሁ በሌላ ነገር ሆኖ ሳለ ግን እናንተና እናንተን የሚጠይቁ ወረቀት ላይ እናንተ ብቻ እየፈረማችሁ እናንተ መገኘት ያለባችሁ ሰዓት ላይ እናንተ እየተገኛችሁ መቁጠር ካለባችሁ እናንተ እየቆጠራችሁ ቢዝነሳችሁ በደንብ ብታካሂዱ ይሄ ያለው በመተማመን ያለው ችግሩ ይፈ ስለዚህ ቢዝነስ ሀገራችንን ማመን እንደሌለብን እያመንን ቪክተም አንሆን ለማለት ወዳለው። እንግዲህ ለዛሬ የነበረ ቪዲዮ የሚመስል ነበረ። አዲስ የሆናችሁ ለቻናል ቻናል ሰብስክራይብ እያደረጋችሁ ቻናል ቤተሰብ ሆኖ የሰራሁትን ደግሞ ወይም ደግሞ ፕሮግራሚንግ ካደነቃችሁ ላይክ ፍቅራችሁን ግለጹ። በሚቀጥለው ሳምንት በሜሊ ስፓይስ ቲቪ በአዲስ ሪሲፒ በአዲስ ምግብ መጣለሁኝ። ምን አይነት ምግብ ይሰራላችሁ? ዘመናዊ ምግብ ይሰራላችሁ ወይስ ባህላዊ ምግብ ይሰራላችሁ? እሱንም እዚህ አስተያየት መስጫው ላይ አስቀምጡልኝ። እንደ እናንተ ፍላጎት እሰራለሁኝ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ሰላም ሁንልኝ። ባይ ባይ።